ትርጉም ሆነ እመጣበታለሁ። ያህሹዓ እብራይስጠኛ ሲሆን አረብኛውም ከዛ የተያዘ ነው ማለት ነው። ተቀባባል? አዎ፣ የሹዓ እሺ፣ የተቀባ ወይም ማዳኝ ማለት ነው። እሺ፣ አዎ፣ የሹዓ ማለት ነው፣ ግን ኢሳ ማለት ነው። አዎ፣ ተመሳሳይ ነው ትርጉም ያለው። ኦኬ፣ ዳት ሚንስ ከኢየሱስ ክርስቶስ ጋር ተመሳሳይ ነው ማለት ነው። ኢየሱስ ክርስቶስ አልመሲህ ማለት የተቀባ ማለት ነው፣ የተሾመ ማለት ነው። ኦር ደግሞ ማለት ኢየሱስ ማለት የሸዋ ማለት ይመሳሰላሉ፣ ነው መልህ ቃሉ የሸዋ ማለት ምናልባት የሸዋ ማለት በእብራይስተኛ ሲሆን፣ ኤሱስ የሚለው ደግሞ በግሪክኛ ነው። ኤሳዩ የሚለው ደግሞ በአረማይክ ኢየሱስ ሲናገርበት የነበረው ቋንቋ ነው። በአረብኛ ደግሞ ዒሳ ይሆናል። ቅድም እንዳለሽ ከዛ ደግሞ የሱዕ ብለው የሚጠሩትም አሉ። ኢቭን ዒሳ ብለው የሚጠሩት ባይብል ላይ የተጻፈል ምን እንደሆነ ትርሙስ ይባል። ዒሳ ማለት ያው ካር ከብራይስ ስንወስድ አምላክ አዳኝ ነው ማለት ነው። ያ የሚለው ቋ የሚያ አምላክ አዳኝ ነው ማለት ነው። ምንድነው ግን ዒሳ የሚለው ዴፊኒሽን? አላ አላ፣ እኮ እሱ ነው እኮ እየነገርኩሽ አለው፣ እሱ ነው። አላ አላየው። መንስል ላይ ትራንስሌት እስቲ ትራንስሌት አርግልኝ፣ ወይም ደግሞ ኢሳን ትራንስሌት አርግልኝ በአረማይክ። ነጁ ነጁ ስለምንድን የፈለገችው አረብኛ፣ ወላ በምንኛ ነው የፈለግሽው? አሁን ስለ ስሙ ነው፣ እንትን እየሰጠን ያለ ነው። ስያሜው አሁን እንደየሀገር፣ እሺ፣ እየተግባባን ነጁ። ስያሜው እንደየሀገራቱ ሊለያይ ይችላል። ተግባባን አይደለም? እንደየቋንቋ ሊለያይ ይችላል። ግባን ነገር ግን አንድ ማንነት የሚጠራበት የሆነ ስም ነው። ኦልሬዲ በዕብራይስጥ ያለው የሆነው የሸዋ ኢየሱስ የሚለውን ግሪኩን አያፈርሰውም። ተመሳሳይ የሆነ ነገር ነው ያለው ማለት ነው። ግልጽ ነው። እሺ። አይ ኢሳ የሚል ነገር ስላላየው ብዬ ነው። ኢትስ ፋይን በቃ። ማለት በእኛ ኢየሱስ ክርስቶስ ፈራጅ ነው እንላለን ኦኬ በእናንተሳ ይፈርዳል? በሰው ልጆች ላይ ይፈርዳል፣ ፍርድን ይሰጣል፣ በእናንተ ይፈርዳል። ኢሳ አለይሂ ሰላም ለአላህ ሱብሃነሁ ወተዓላ ተገዢ ሰዎችን ከዘላለማዊ ቅጣት እንዲድኑ ከአላህ በቀር በእውነት የሚመለክ አምላክ የለም እያለ የሰበከ የሆነ መልእክተኛ መልእክተኛና ነብይ ነቢዩላህ ኢሳ አለይሂ ሰላም ፈራጅ ሳይሆን መስካሪ ነው። ተግባባን? ፈራጅ ሳይሆን መስካሪ

ትክክለኛ አይደለ ኤብሮ የቁርአን አንቀጹን ምናልባት በቃል ስለሆነ እንትን እያልኩኝ ያለሁት እንዳልሳሳት እያስተካከልኩኝ ከዚያ በኋላ ቀጥሎ ያለው አንቀጽ ላይ ነው። ኦኬ

አላህ ዘንድ የኢሳ አምሳያው ልክ የአዳም አምሳያ ቢጤ ነው በማለት ይናገራል። ኢሳና አዳም የሚለያዩበት መልእክትን በማድረስ በመልእክተኝነታቸው በደረጃ ካልሆነ በስተቀር መልእክተኛ በመሆን ነብይ በመሆን የሚለይበት ነገር የለውም ማለት ነው ሆ ረሱሉን መልእክተኛ ነው፣ ከእርሱ በፊት እንደተላኩት መልእክተኞች ሁሉ ማለት ነቢይ ነው፣ ከእርሱ በፊት እንደተላኩት ነቢያቶች ሁሉ። ነቢያቶች የሚመጡበት አላማ የሰው ልጅ የተፈጠረለትን የተፈጠረበትን የሆኑ አላህም በብቸኝነት ማምለክ የሚባለውን የሆነውን አስተምህሮ ይዘው መጥተው ለሰዎች ማድረስ እና በእነርሱ ላይ መስካሪ መሆን አደራሽ ናቸው። አድረሰዋል። ነቢዩ

አላሁ መስከር አላሁ መስከር አላሁ መስከር ብለው ደጋግመው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው? ምን ማለት ነው ብለን ስንል ነቢያቶች የሚላኩት መልእክትን ለማድረስ ነው። አስለን መልእክተኛ የሚለውን ቃል እራሱ በጥሬ ስንወስደው ወስደው ምንድነው ከአንድ አካል ወደ አንድ አካል የተላከበትን ነገር የሚያደርስ ማለት ነው አይደለ? ቀጥታ እራሱ ስንረዳው ማለት ነው። እንደ እስልምና አስተምህሮ ደግሞ በአላህና በሰው ልጆች መካከል መለኮታዊ ራዕይን ወደ ሰው ልጆች የሚያቀብሉ ከአላህ ስብሃነ ወተዓላ ተቀብለው ወደ ሰው ልጆች የሚያስተላልፉ የሆኑ ጻድቅ ሰዎች ማለት ነው። ነቢያቶች። ስለዚህ እነዚህ አካላቶች በአጠቃላይ መልእክትን አድራሽ እና መስካሪዎች ናቸው እንጂ ፈራጅ የሚሆኑበት አግባብ የለም ነ ፈራጅ ሲባል አሁን እንደ ክርስትና አስተምህሮ ከሄደን ኢየሱስ ክርስቶስ በሰው ልጆች ላይ ይፈርዳል፣ እንዲህ እንዲህ እንዲህ አይነት ነገር በመጽሐት ቀን ይመጣና በሰው ልጆች ላይ ይፈርዳል። እንዲህ አይነት አስተምህሮ አለ። በእስልምና መልእክተኛ ነው፣ የተከበረ የሆነ መልእክተኛ ነው። አላህ ስብሀነው ተዓላ አምስት መልእክተኞችን ከሌሎች መልእክተኞች በደረጃ አብልጧል። ከእነዚህ አምስት የተበለጡ የተከበሩ ነቢያቶች ከሚባሉት የተከበሩ መልእክተኞች ከሚባሉት ውስጥ አንዱ ነቢዩላህ ዒሳ አለይህ ሰላም ነው ማለት ነው። ግልጽ ነው። አዎ ግልጽ ነው። በጣም አስረዘሙት ግን ይቅርታ። ምንድን ነው ጥያቄ እኔ ፈራጅ ነው የሚል ነገር አግኝቻለሁ ከሀዲሳችሁ እና ሌላኛው ጥያቄ ምን መሰላችሁ፣ መረጃይሳ ይፈልጋል መረጃውን። አንዴ ኮሜንቱን ተከፍተዋለሁ ልንገርሽ ነው እንተሳቲው ልንገረሽ ብዬ ነው ይብሮዬ። ምናልባት ዒሳ ዓለይሂ ሰላም ሲመጣ ሲወርድ ማለት ነው፣ እንደሚታወቀው በነቢዩ አለይሂ ሰላቱ ሰላም ሸሪዓ ያስተዳድራል ይሉን፣ እሱን አይታ ሙምኪን ይመስለኛል። ለዛ ነው ላስታውሳችሁ። አይ ክፈተው ነው ሊሆን ይችላል። ምንም ችግር የለም። እሺ ወራይት ጥቅሱን ታውቂዋለሽ መጀመሪያ ገና

ባይ አመጣለሻለሁ እዛ እመጣለሁ እንደ ባይ ሂም ኢን ሁዝ ሃንድ ኢዝ ማይ ላይፍ ሰን ኦፍ ሜሪ የመርየም ልጅ ዊል ሱን እሺ ዲሴን አመንግ ዩ በእናንተ መሀል ይመጣል። እንግዲህ እዛ ነው ይመጣል አስ ኤጀስት ጀጅ እና በቃ በእርግጥም ምን የሚያደርግ ሆኖ በመልካም ማለትም በፍትህ የሚፈርድ ሲሆን ይመጣል፣ እናንተ መካከል ማለት ነው። እንግዲህ ዒሳ የዛኔ የሚመጣው ያው በፍትህ የሚፈርድ ሆኖ ነው የሚመጣው ማለት ነው። ጀስት ጅፍርድን ትክክል እኮ ነሽ። አሁን የዛኔ የምጽዓት ቀን አይደለም። ተመልሶ ይመጣል ብለን እናምናለን እኛ ሙስሊሞች። እናንተ መሀል ነው የሚመጣው። ከዛ በኋላ ምን ያደርጋል? ሂ ዊል ብሬክ ክሮስ፣ ክሮስን ይሰብራል። ክሮስ ታውቂያለሽ? መስቀል ይሰብራልመስቀልን ይሰብራል መስቀል ይሰብራል። ከዛ ደግሞ ኬልስ ዋይን ኤንድ አቦሊስ ጂዚያ ሌሎች የመሳሰሉትን ነገሮች ያደርጋል። ከዛ ደግሞ ይኖርና ከዛ ድጋሚ ይሞታልይሞታልይሞትና ድጋሚ ደግሞ እዛኛው ላይ ደግሞ ቀጥታ ማንካይንድ ነው የሚለው እኮ እኔ እሱን አይ ቲንክ ቡኻሪ ስንት ነበር ያልሽኝ እሱን ደሞ ሊልሽ እና እዚህ ላይ አልያዝኩትም። 34 47 ነው። 48 48 እኔ መውጣት እችላለሁ። ኢትስ ፋይን ይኸው እኔ ጋር ኦኬ እኔ

ሁሉም እንዲመለከተው ዙም አውት ዙም ኢን እያረኩኝ፣ አይሻልም? በዚህ አጋጣሚ በአንቺ ምክንያት ፋይል ላይ አስቀምጠዋለሁ ማለት ነው። ተሳስተዋል ማለት ነው። ቅድም እንትን ያሉኝ አለ አይደለም? የቅያ ማለት መጥቶ ይፈርዳል ማለት ነው። ጀምሪ ማለት ነው። ምንድነው ያልሽው? እንደ ባይብል ኢየሱስ ክርስቶስ በሰው ልጆች ላይ ምንድነው ብለሽ ነው ያልሽው? ፈራጅ ነው አይደለም? እንደ ባይብል ብለሽ እኮ ምሳሌ ሰጥተሻል። ብለሻል ብለሻል። ተይ እንጂ። አቤት ኢብራሂም ዐለይ ሰላም መልእክተኛ ነው። ያንን መልእክት ደግሞ ለሰው ልጆች አድራሽ ነው እንጂ እንደ ባይብሉ በሰው ልጆች ላይ ይፈርዳል ከፊሉን ወደ ገነት ከፊሉን ደግሞ ወደ ገሃነም የሚለውን አስተሳሰብ ወር ደሞ አስተምህሩ እስልምና ውስጥ የለም። ይሄ ክርስትና ላይ ነው ያለው የሚል መልስ ሰጥቼሽ ነው የዘጋሁት። ይሄ ደሞ ስለምንድን ነው የሚያወራው የሚለውን በተመለከተ ገና እያየ ነው ነው። ኦኬ፣ እኔ ዋሽቼ ወር ተሳስቼ ሳይሆን ስለምንድን ነው የሚያወራው የሚለውን ነጥብ ከተረዳን በኋላ ዋሽቷል አልዋሽም የሚለው የሚቀጥል አጀንዳ ይሆናል ማለት ነው። ኧረ፣ ችግር የለም። እሺ፣ ከጠፋሁ እታረሟለሁ። ይሄ ነው አደለ ነጁ ሀዲስ ነው። እንግሊዘኛ አለ፣ አረብኛ ችግር የለውም። ምን አለመሰለች፣ አላስ ሜሴንጀር ስላሰለም ሰይድ ባይ ሂም ኢን ሁዝ ሃንስ ማይ ሶል ኢዝ ሹርሊ ጂሰስ ሰን ኦፍ ሜሪ ዊል ሱን ዲሴንድ አመንግስት ዩ ዊል ጀጅ ማንካይንድ ጀስቲስሊ። አየሽ የዛን ጊዜ መጥቶ የሚሰራው ሌላ ነገር አይደለም። ቀደም ያሳየሁሽ ነው። እናንተ መሀል ማለት ደግሞ ህዩማን ካይንድ ናቸው ሰዎቹ። እናንተ መሀል የሚላቸው ሰዎችን ነው። ቀደም አመንገስትዩ ብዬ አበጣሁልሽ፣ እሱን ነው። ምን አለ ዊል ጀጅ አለ። ያው ይፈርዳል። በማን መሃል ነው የሚፈርደው? አመንገስት የተባለው ሰዎች ናቸው። ቆይ አዳምጪኝ አንዴ እና እኔ ሰዎች አሉ አልኩኝ። እንደ ቀደም ከእናንተ መካከል ሲባል ዝንጀሮዎች ናቸው ማለት ነው። ተነጁ የደሞ ተንጂ። ስለዚህ ማንካይንድ ጀስቲስሊ አስ ኤ ጀስት ሩለር ዴ ገጂ ሆኖ ማለት ነው ያው ሩለር አው ሂ ዊል ብሬክ እዚህ ድረስ ያለችን ብቻ ያኛውን ይ ለምን መሰለሻውን ማንሳት የፈለግኩት ከዛ በኋላ ይሄንን አድርጎ፣ ነቢዩ መሐመድም እኮ በጀስቲስ እኮ ዓለምን መርተው እኮ ሞተዋል። እሳቸውም እሱም መቶ መርቶ ሰዎችን ሩል አድርጎ ይሞታል፣ ይነሳል፣ ይጠየቃል። እሺ አሁን ነብዩ መሐመድ ፍርድን ሰጥተዋል። እነ ዳውድ ፍርድን ሰጥተዋል። እና ሙሳ እና በነበሩበት ጊዜ ፍርድን ሰጥተዋል። አዎ ሰጥተዋል፣ ፍርድን ሰጥተዋል። ምን

ትክክል። አሁን እንደ ኢሳ ይፈርዶ ነበረ ነቢዩ ሰለላሁ ዓለይሂ ወሰለም፣ እንደ ኢሳ ይፈርዶ ነበረ። አርባ ስምንት ላይ በደንብ ደግሞ ያብራረዋል ምን እንደሆነ በምን እንደሚፈርዱ እና ምን እንደሚፈርዱ ደግሞ እዛ ላይ ያብራረዋል። ግን እናነባው ደስ ይለኛል። እኮ አሁን አሁን ትንሽ ላሽ ላሽ አላችሁ ትንሽ። ወደ አንተም መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ እና በእርሱ ላይም ተጠባባቂ ሲሆን በእውነት አወረድን አለ። በመካከላቸውም አላህ ባወረደው ህግ ፍረድ፣ እውነቱንም ተመጣልህ በኋላ ዝንባሌዎቻቸውም አትካድ። ካንተ በማን ነው ከአንተ ለሁሉም ህግና መንገድን አደረግን አለ ተግባባን። አላህም በሻኖሮ አንድ ህዝብ ባደረጋቸው ነበር እያለ ይቀጥላል ማለት ነው። አሁን ገልተነው ፍረድ ያለው ማለት ታዲያ ነቢዩ በየትኛው መጽሐፍ በኪታብ በቁርአን ማለት ነው። እዚህ ጋር ኪታብ የተባለው ንገሪና በቁርአን አይልም። ግን ኪታብ የተባለው ደግሞ ቁርአን መሆኑን የተፍሲር ማስረጃ ከፈለግሽ እንሰጥሻለን። ሙሰድቅ ሊማ በይነ የደይህ ወሙሃይሚነን አለይህ፣ ከሱ በፊት በተወረደው መጽሐፍ ላይ የተወረደው መጽሐፍ አረጋጋጭና በሱም ላይ ተጠባባቂ የተባለው መጽሐፍ ቁርአን ነው። ለዚህ ማስረጃ ሌላ ማምጣት እንችላለን። እንዲህ ከቁርአን በፊት የነበረው መጽሐፍ ቁርአን ነው። አላ ከቁርአን በፊት የነበረውን አላ ከቁርአን በፊት የነበረውን ከቁርአን በፊት የነበረውን መጽሐፍ አረጋጋጭና በእርሱም ላይ ተጠባበቂ የሆነን መጽሐፍ አወረድን ልልህ እያለ ነዋ። ከእርሱ በፊት የነበረውን መጽሐፍ በዚህኛው መጽሐፍ እኮ አይደለም ፍረድም የሚለው አይደል አባታችን? ኢብራሂም ምን ይላል መሰለሽ ቁርአኑ ወነዘልና ኢለይክ እልኪታብ ወደ አንተም መጽሐፍን አወረደን አለ ምን ዐይነት መጽሐፍ ሙሰድቅል ሊማ በይነ የደይ ከእርሱ በፊት የነበረውን መጽሐፍ አረጋጋጭ የሆነ ከእርሱ በፊት የተባሉት አንደኛ ተውራት ሁለተኛ ኢንጂል ሶስተኛ ዘቦር እነዚህን ሶስት መጽሐፍቶች ምን የሚያደርግ ነበረ በእነዚህ ላይ አረጋጋጭ የሆነ መጽሐፍ ነው ቆይ አዳምጭኝ። ኧረ ቢስሚላህ፣ ሺ አመት አላወራም ነው ብታዳምጭኝ። ከእርሱ በፊት የተባለው ከቁርአን በፊት ነው። ተግባባል? ከቁርአን በፊት የነበሩትን መጽሐፍቶች ምን የሚያደርግ

ብዙ ስሞች አሉት። እነዚህ ስሞች በአጠቃላይ ወደ ቁርአን ቁርአን ተብሎ ራሱ ተገልጿል። ቁርአን ለዚህ ማስረጃ ካስፈለገች ደግሞ ተፍሲሮችን መክፈት ይቻላል። እዚህ ጋር የተፈለገው ቁርአን ነው አይደለም የሚለውን በተመለከተ ማለት ነው። ግልጽ ነው። ወደ ሁለተኛው ጥያቄ ሊዳ እሺ ቆይ፣ እዚህ ላይ እንጨርሳለን። ይሄ ነቢዩን ሰለላሁ ዓለይሂ ወሰለም ብቻ ነው። ሱረቱ አሷድ ቁጥር 22 ላይ ክፈትልኝ ሀቢቢ ከነቢዩ ስለ ላሁ ላ ሰለም ውጭ ያሉም ነቢያቶች ይፈርዱ ነበረ። ሱረቱ ሷድ አንቀጽ ቁጥር 22 ላይ ሷድ ስንት ነበረ? ስንት ነበረ? አባታችን እኮ ያልገባቸው፣ እኔ የጠየኩት እሺ፣ በሰው ልጆች ላይ ነው የሚፈርዱት። ሁሉም በሰው ልጆች ላይ ነው እየፈረዱ ያሉት እኮ፣ ግን የሚፈርዱት በምንድን ነው በተወረደላቸው በሆነው መጽሐፍ ነው። ነቢዩላህ ኢሳም አለይህ ሰላም በነቢዩ ሰለላሁ አሰለም ሸሪዐ ወይም ደግሞ ሕግጋት ነው የሚፈርደው። እነ ሙሳም እነ ኢሳም በየራሶቻቸው መጽሐፍቶች ፍርድን ይሰጣሉ ነው ነብዩላህ ኢሳ ደግሞ ከነብዩ ሰለላሁ አለይሂ ወሰለም በኋላ ስለሚመጡ የነብዩ ሰለላሁ አለይሂ ወሰለም ኡማ ወይንም ህዝብ ነው የሚሆኑት። ህዝብ በሚሆኑ ሰዓት ለነብዩ ሰለላሁ አለይሂ ወሰለም ትዕዛዛቶች ያጎበድዱ ይሆናሉ። ለዚህ ደግሞ ማስረጃ ሰጠሻለሁ። አንድ ጊዜ ክፈትልኝ ሀቢቢ። ሶበቃ ችግር የለ በቂ ነው። ለነቢዩ ሰለላሁ አለይሂ ወሰለም ትዕዛዝ ያድሩ ነበረ አያድሩም የሚለውን ደግሞ እንመልከት። አይደለም አረ በቃ እኔ የነበረኝ ጥያቄ ይሄ ነበረ። እስፔሻሊ የኢሳ ስም ትርጉሙን ነበር የምፈልገው። ከተመለሰልሽ ደግሞ አንድ ነገር ብቻ ልጨምርልሽ ይቻላል? ላ ይበቃል።

በሚወርድ ጊዜ አለው ወኢማሙኩም ሚንኩም ኢማማችሁ ደግሞ ከናንተ እሱ በእናንተ መካከል ሆኖ ኢማም መሪ የሚሆነው ደግሞ ከእናንተ ሲሆን እንዴት ናቸው እናንተ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩበት ንግግር አለ። ነቢዩላህ ዒሳ ዐለይሂ ሰላም የሚወርድበትን ቅጽበት ራሱ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምናሉ ለጦርነት በተዘጋጁ ሰዓት ሱብሒ ሰላት ሊሰገድ ሲል ነው የሚወርዱ፣ ነው ነቢዩላህ ዒሳ ማለት ነው። ሱብሂ ሰላት ሊሰገድ ሲል ይወርዳል ነቢዩላህ ዒሳ። በሚወርድበት ሰዓት በሰዓቱ የነበረው መሪ ሰላት እንዲያሰግድ እድል ይሰጠዋል፣ ለነቢዩላህ ዒሳ ማለት ነው። ከዛ ነቢዩላህ ዒሳ ዐለይሂ ሰላም ምን ይላሉ? አይ እናንተ እኮ በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ የምትመሩ የራሳቸው ኢማም ያላቸው ሰዎች ናቸው። እኔ ኢማሙን ተከትዬ ነው የምሰግደው ብሎ ራሱን ወደ ኋላ ያሸሽና ያ ኢማም ፊት ለፊት ሆኖ ያሰግዳል ማለት ነው። ይህ ምንድነው በነቢዩ ስ ትዕዛዝ ወሰለም በእሳቸው በሳቸው ሸሪዓ የሚመራ ሆኖ ነው ፈራጅም የሚሆነው በነቢዩ ስ ምንድነው ህግጋት ነው። ጂዚያ የሚባለውንም ወይንም ደግሞ ግብር ማስከፈል የሚባለውንም ህግ ከነቢዩ ሸሪዓ ይዞ ነው የሚፈርደው ማለት ነው። በዚህ ተግባባን፣ እሺ ፈራጅ ሲባል። ከፊሉን ወደ ገሃነም የሚነዳ ከፊሉን ወደ ገነት የሚነዳ ሳይሆን በምድር ላይ ባሉ ህግጋቶች አላህ ሱብሓነሁ ወተዓላ ባወረደው በሆነው መጽሐፍ የሚዳኙ ማለት ነው። እሺ ሌላኛው ጥያቄ ደግሞ ሴቶች በእስልምና ምንድን ነው? ሳሂህ ሙስሊም ሀያ ቆይ፣ ቁጥሩን ላምጣው መጥፎ ሴቶች በእስልምና መጥፎ እድል ናቸው ተብለው ይቆጠራሉ ወይ? ሴቶች ሴቶች መጥፎ እድል ናቸው አይደሉም። ማስረጃ አለ እንዴ? ያ እሺ፣ ሳሂ ሙስሊም ሀያ ሁለት ሀያ አምስት ኤፍ እና ሌላም አለ። ሳሂ ሙስሊም ሀያ ሁለት ሀያ አምስት ኤፍ እና